ሰላም ቤተሰብ እንዴት ናችሁ? በያላችሁበት ሰላማችሁ ብዝት ይበልልኝ። ትናንትና ሀይምዬ ቤት የተገኘው ወንድ ማን ነው? ምኗ ነው? እንዴት እንደዚህ ታደርጋለች? በጣም የብዙዎቻችሁ ጥያቄ እና አንዳንድ ሰዎችም ተወዛግባችኋል። እርግጠኛ ሁኜ የምነግራችሁ ነገር ሀይምዬ የማታቀውን ወንድ የማታቀውን ሰው ቤቷ አታስገባም፣ መቶ ፐርሰንት ማለት ነው። እርግጠኛ ሁኜ የምነግራችሁ እሱ ነው። ግን ይሄ ልጅ የእነሱ ጓደኛ ቤተሰብ ጓደኛቸው ነው ሊሆን የሚችለው ማለት ነው። ይሄ ሊሆን የቻለው ደግሞ የስራ ጉዳይ ስለሆነ ማለት ነው። እንደዚህ የምላችሁ በጣም ብዙ ልጆች ስለተጨነቃችሁ፣ ግራ ስለተጋባችሁ መቼ ነው የሚታረቁት ተጨነቅን ለምትሉ እህቶች ማለት ነው። እና እነሱ ስራ ላይ ናቸው በኢንስታግራም ላይም ይሄ ፈቶም አለ ግን ይሄ ልጅና ይሄ ልጅ ደግሞ ይመሳሰላሉ ወይ ብትሉኝ ሆነ የሚያመሳስላቸው ነገር አለ ግን ደግሞ እርግጠኛ ሁኜ እሱ ነው ማለት አልችልም ይቅርታ አድርጉልኝና እርግጠኛ በማልሆነበት ነገር መናገር አልችልም ያው ብዙ ልጆች ግን ጓደኛቸው ነው ቤተሰብ ነው የሚያውቁት ሰው ነው ለምትሉት በዛ ስማማለሁ ግን ይሄ ፈቶና ይሄ ፈቶ አንድ ነው ወይ ብትሉኝ የሆነ ትንሽዬ የሚያመሳስለው ነገር አለ ግን እርግጠኛ አይደለሁም። በኢንስትግራም ላይም ሀይሚዬም ላይክ አድርገዋለች ብሩኬም ደግሞ ላይክ አድርጎታል ማለት ነው። ስለዚህ ጓደኛሞችና ወይም ቤተሰብ የሚያውቁት ሰው ስለሆነ ነው ሀይሚ ቤት የገባው እንጂ ሀይሚ የማታውቀውን ሰው እቤቷ አታስገባም። ምናልባት አሟት አይዞች ብሎ ምናልባት እበሯ ድረስ ሊያደርሳት ይችላል እንጂ ዲቴል ውስጥ መግባት ግን አታደርገውም እንደማታደርገው ደግሞ በጣም እርግጠኛ ነኝ፣ ባሀይሚ ማለት ነው። እንደዛ አይነት ሰው ስላላደለች፣ ለመፍረድም ለመናገርም አትቸኩሉ። ይሄ ልጅ ለምን መጣ? እንዴት መጣ? ምን ለመስራት ፈልገው ነው? ምን ለማስረዳት ፈልገው ነው? ነገሮችን በተለያየ መንገድ ማየት መተርጎም፣ ማሰብ በጣም ጥሩ ነገር ነው። ዝም ብላችሁ ባያችሁ ልክ እንትን ሰው ባየው ልክ ሊፈርድ ይችላል። ግን ደግሞ ስለታየ ብቻ አይደለም፣ ምን ለማለት ፈልገው ነው በተለያየ ነገር ማሰብ ግድ ነው። እኛ አይምሯችን ለማሰብ ነው አይደል? የተሰጠን ለማስተዋል ነው ሰው። ስለዚህ የሆነ ቀጥታ እንትን ከምትሉ አሁን እነሱ ስራ ላይ ናቸው፣ ይስሩ። ግን ምን አለ መሰላችሁ፣ ስራ ሲሰራ አስመስላችሁ ነው የምሰሉት አንድ ወይም ድራማ ወይም ፊልም ስሰሩ ሁናችሁ ነው የምተውኑት መናደድ ያለባችሁ ቦታ ትናደዳላችሁ የሆነ ትዕግስት ያለበት ቦታ ላይ ትግስተኛ ትሆናላችሁ ልክ እንደዛው ማለት ነው ስለዚህ በጣም ብዙ ልጆች ስለተጨነቃችሁ እናንተ ተረጋጉ እስከ መጨረሻው ድረስ ይሄን ቪዲዮቻቸውን እነሱ ይታረቃሉ ዛሬም አንድ ናቸው ነገም አንድ ናችሁ አንድ ናቸው ሀይሚዬንም ዝቅ አታድርጉ፣ ብሩኬንም ዝቅ አታድርጉ። ከቻላችሁ ሁለቱንም እኩል አይታችሁ ቻን ቪዲዮዎቻቸውን እያያችሁ ላይክ፣ ሰብስክራይብ እያደረጋችሁ እስከ መጨረሻው ድረስ በመልካምነት ተከተሉ። ከዛ በኋላ ጥያቄ ሁሉ ይመለስላችኋል፣ ሲታረቁ ማለት ነው። ስለዚህ ሲጀመር ደግሞ አልተጣሉም፣ ስራ ላይ ስለሆኑ ምክንያቱም ጨሪቃዎች በራሳቸው ስራ በራሳቸው አይዲያ፣ በራሳቸው መንገድ የሚሰሩ ልጆች ናቸው። ገባችሁ? ስለዚህ እኛ ደግሞ ማበረታታት ነው። ላይክ አይከፈልበትም፣ እይታ አይከፈልበትም፣ ሰብስክራይብም የሚከፈልበት ነገር የለም። ግን መልካምነት ስለማይከፈልበት ማለት ነው። ስለዚህ በቅንነት ለመከታተል ሞክሩ። ሀይሚዬንም አትሳደቡ፣ ዝቅ አታድርጉ። ብሩኬንም እንደዛው ማለት ነው። ከትናንትና ሆዳ ብሩኬ ነበር አደለ። ዛሬ ደግሞ እንግዲህ ሀይሚ ናት። እንዴት እንደዚህ ታደርጋለች? እሷ ራሷ እንደዚህ አድርጋ ድሮ መሷ ምናምን ምናምን እንደዚያ አትበሉ፣ አትበሉ። በማታውቁት ነገር አትፍረዱ። ባላያችሁን ነገርም አትናገሩ። በቃ እርግጠኛ አትሁኑ። በቃ በሰው እርግጠኛ አትሆኑ። ምክንያቱም በሀያ ደቂቃና በሰላሳ ደቂቃ እንደዚህ አታደርግም፣ እንደዚህ አድርጋለች ብላችሁ እንትን አትበሉ ማለት ነው። እና ውድ ቤተሰቦቼ፣ እኔ አንድ ነገር መናገር ፈልገው ጫሪ ቃዎች መስራት ይችላሉ፣ በጣም ይችላሉ። አይዲያ መምጣት ይችላሉ። እነሱ ስራ ውስጥ የሚጎለው ምን መሰላችሁ? ይሄ ማዳመጥ፣ ይሄ ተረጋግቶ ነገሮችን ማስረዳት፣ ይሄ የሚባሉ ነገሮች ብቻ ናቸው። እነዚህ ሲደረጉ ደግሞ የሆነ ፊልምም ሆነ ድራማ ሲሰራ በእርጋታ ሲሆን አንዱ ሲደማመጥ ምን ለማድረግ ፈልጋ ነው ማን ነው እንዴት ነው በቃ ነገሮችን ሰፋ አድርገው ለማስረዳት እንትን ቢሉ በጣም አሪፍ ነው ያው ሁልጊዜ ከእልከኝነት ከቁጣ ትንሽ ደግሞ መደማመጥን ቢጨምሩበት በጣም አሪፍ ነው ብዬ አስባለሁ እንዳስተያየት ማለት ነው ከዛ ውጭ ግን የፈለጉትን አይዲያ አምጥተው የመስራት መብት አላቸው ይስሩ ምክንያቱም እነዚህ ልጆች ሊሰሩ ስለሆነ ማለት ነው ይስሩ አንድ የሚገርመኝ ነገር ልንገራችሁ። አብርሃምና ሩታ ያው እንግዲህ ልጁ ከተጸነሰበት ጊዜ አንስቶ እንግዲህ ይሄ ዘጠኝ ወር ገባች ተብላለች፣ አለ እንግዲህ መውለጃዋ ደርሷል። ዘጠኝ ወር ነው፣ ስንት ወር ሙሉ ይኸው አሉ ማለት ነው። በቃ አሉ። ምን ታዘብኩ መሰላችሁ? በቀደም አልጋቤት አገኘቻቸው አደለ? ከዛ በሁለተኛው ቀን ነው ምናምን ላይቭ ላይ ተገናኝተው ጌም ሲጫወቱ ነበር። አሁን ምን ትላላችሁ? ምን ትላላችሁ? ምንም ባላያ ግን አንዳንድ ሰዎች የምትሳደቡ ሰዎች አላችሁ። አንዳንድ ሰዎች ለምን እናንተ ምናልባት በምታዩት ልክ ሊሆን ይችላል። ግን የሆነ ነገር አይታችሁ አይታችሁ እኮ ደግሞ ያ ሰው እንትን የሚል ከሆነ ግን እንዲህ ለማለት ፈልጎ ሊሆን ይችላል ብላችሁ ልትረዱት ትችላላችሁ። እና ስራ ላይ ናቸው ሁሉም ማለት ነው። ግን ስራ ላይ ሲሆን ደግሞ ወጣቱን የሚያስተምር ከነሱ ብዙ ነገር እንትን ማለት የሚችል አይነት ቢያደርጉት በጣም አሪፍ ነው። አሁን ማነው አብርሃም ከሴት ጋር ይለጣጠፋን ጭራሽ የማይሆን ነገር ማለት ነው። አሁን ይሄ ምንም ትምህርት አይደለም፣ በቃ ይሄ ትምህርት አይደለም። ግን በሩታ በኩል ስትሄዱ ሩታ በጣም ጠንካራ ናት፣ በጣም ቆራጥ ናት፣ ጎበዝ ናት። በቃ እሱ እሱን አደንቅላታለሁ። በቃ ሴት ልጅ በቃ ጎበዝ ናት ጠንካራ ናት ከሚባሉት ልክ እንደዚች አይነትም ሴት ናት እና በዛ መንገድም ልንረዳ እንችላለን። ግን በአብርሽ በኩል ስትሄዱ ግን ምንም ነገር የለም። ስለዚህ ሁላችንም በሰው ላይ አንፍረድ። እነሱ እርስ በራሳቸውን እዛ ይተዋወቃሉ ለማለት ያክል ነው። ውድ ቤተሰቦቼ እና በያላችሁበት ሰላማችሁ ብዝት ይበልልኝ ላይክ ሰብስክራይብ እያደረጋችሁ ቤተሰቡኑ አመሰግናለሁ። ለምትከታተሉኝ፣ ለምትሰጡኝ አስተያየት፣ ኮሜንት፣ እገዛ ሁላችንም አመሰግናለሁ። እግዚአብሔር ያክብርልኝ፣ እግዚአብሔር ይስጥልኝ። ወዳችሁ ፈቅዳችሁ ስለምትከታተሉኝም ላይክም፣ ሼርም ስለምታደርጉልኝ ኮሜንት ስለምትሰጡኝ እግዚአብሔር ያክብርልኝ፣ እግዚአብሔር ይስጥልኝ። እህቶቼ በያላችሁ በሰላማችሁ ብዝት ጨሪቃዎችም ደግሞ ሰላማቸው ይመለስልን እና በፍቅር ይምጡልን እላለሁ። መልካም ጊዜ